አንድ ያላባችሁ ሰዎች አንድም አለበለዚያ አንዳንድ አንዳንድ አንዳንድ ነው የምናገራችሁ። አቤት የዛሬው እስከፋ ጋይስ፣ የዛሬው እስከፋ። ይሄ ሁሉ በዚህ በኩል በመጨረሻ ያስገባኋቸው አብሮሽ ፍለጋ ነው። የፊት ለፊቱ ደግሞ እኛ ነው እያስጠነቀቀ ይገኛል። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ዋላችሁልኝ? በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከመጨረሻ ተከታተሉኝ ጋይስ። ያሁኑ የዛሬ የከፋ ነው። ነፃነት እንግዲህ ወደ አዲስ አበባ ሄዳለች፣ በመጨረሻም ተገናኙ ብለው እንግዲህ መጡም እነ ብሩክ የሚባሉትን ኤፍሬም። በዚህ በኩል ደግሞ ከፈለገች ትሄድ። እናንተ ተቆርቋሪ ናችሁ ወይ? ለሩታ አያገባችሁ። አደብ ያለባችሁ ሰዎች አድቡ። እኛ አድበናል እኮ አድበናል። አንተ ራስህ እኮ ነው አድብ። ተው፣ እነሱ እንዲታረቁ አደርግ አልነህ እንጂ ምን ብለህናል? ምንም አላልንህ። ምንም ምን እውነቴ ነው የምልህ። ኤፍሬም ጀግና፣ ኤብሬሽ አብሮሽ፣ ኤፍሬም ጎበዝ የምትሉ ሰዎች ደህና ናችሁ? ግን በጤናችሁ ነው? እውነቴ ነው የምላችሁ። በጤናችሁ ነው ወይስ ይሄ ስከሳ የእውነት መስሏችሁ ነው? አሁን እውነትም ሩታ ልክ ልክ ወን እየተነገራት መስሏችሁ ነው? ሞኝ ኧረ ሞኛት ሁኑ ተው። የአረብ ሀገር ሴት ነቄነት ይባላል ለካ ጅልም አለ። እውነቴ ነው የምላችሁ፣ ይመስለኛል ሮዙ ይሁን እ ምንድን ነው የሰሞ እኔ ጥሪው የመዳም ጥሪ ጭቅጭቅ ይመስለኛል፣ ዶማ ያደረገቻቸው የምሬ ነው የምላችሁ። ይሄ ይመስለኛል እኔ እንኳን ይኸው ዶማ አልሆንኩም። ስንትና ስንት ጊዜ እዚህ ሀገር አልወጣው ተዘፍዝፌ ዶማም አልሆንኩም። ጨዋ በቃ ዲል ልበላችሁ እንዴ ስማርት ሆኜ ነው ያለው። ለእናንተ ምንድነው ነው ደደ በሆናችሁት ጀግና፣ ጎበዝ በላት፣ ንገራት እንዲበላት፣ እንዲበላት። እውነትሽን ነው። ለማንኛውም ሁለት መቶ እኮ ያስገቡት። አዎ ሂዱበት፣ ያስገቡት። እውነቴ ነው ብላችሁ እንዲ ያስገቡት፣ አንቀሳቅሱት። ቻናሉ እንደምን ብላችሁ ገፍታችሁ፣ ሁለት መቶ እኮ ያስገቡትና ኤፍሬም ልክ አትለፎነቴ ነው የምልህ። አንፋታ መኮኛ አድባችሁ አድቡ ባልከን አናድበም። በውስጥ መስመር የምታወሩኝ ሰዎች ለአብርሽና ለሩታ ምን አይነት አመለካከት እንዳለ ታውቃላችሁ። አለ እናውቃለን እኮ ለአብርሽና ለሩታ ምን አይነት አመለካከት እንዳለ። ብዙ መስዋዕትነት ከፍያለሁ እያለ ነበረ። እናውቃለን የከፈልከውም፣ ግን በመጨረሻ መስዋዕትነት፣ አንድ ሰው መስዋዕት ከከፈለ እስከ ጥግ ድረስ ነው መስዋዕት የሚከፍለው እንጂ ዛሬ መስዋዕት ከፍያለሁ ብሎ ነገ ወቀሳ ሊያቀርብ አይደለም። ተግባባን። የትላንትናው መስዋዕት እና የከፈልከው ለትላንትና ነው። ዛሬ ደግሞ ድጋሚ መክፈል አለበት። አባቴ እስከ ጥግ ድረስ መሄድ ነው ያለበት በመስዋዕት እንጂ ዛሬ ይሄንን አክልማ ድረስ ሄጄ ነበረ በዚህ አክል ጊዜ ደግሞ እለቀዋለሁ ብሎ ነገር የለም። እስከ ጥግ ድረስ የሚሄድ ሰው ነው መስዋዕትነት ከፈለ ወይም ደግሞ ከፈልኩ ብሎ የሚያወራው ማለት ነው። እኔ ራስ እኮ ወቃሽ ሆንኩኝ ጋይስ እንዴ፣ እያወቁ እንዴ፣ እየሳቁ ማረር ነው ተባለ። ለማንኛውም እኔ ለእናንተ ነው የነገርኳችሁ። ጀግና ጎበዝ ለምትሉ ነው የተናገርኩኝ። የጀምሮ ላይ ግን አሁን ኤፍሬም ነው ልክ ልኩ ምነግረው እና ነፃነትም ያው ሻንጣዋ ተሸክ ሻንጣ እናንተ እውነትም እኮ ወደ መናሃራ ወሰዷት። ኮ ጋይስ አይታችኋል፣ እስከ መጨረሻ መናሃራ ነው ያ የቡታ ጀራ መናሃራ መግቢያው ላይ ያደረሰዋት ማለት ነው። እና ሄድሽ ነፃነት፣ አብረሽ ጋ ሄድሽ በቃ ወንድ የለም። ቡታጀራ ላይ አብርሽን አዲስ አበባ ተከትለሽ ውሄድሽ? አይ አታዋርደኝ። አብርሽ ምንድን ነው የምትለው አሁን? ምን አይነት ምላሽ ይሁን የምትሰጣት? ምን ይሁን የምትላት? አይ አልፈልግም፣ እኔ ሚስት አለችኝ ነው የምትለው ወይስ ምንድን ነው? አቤት አቤት አቤት አቤት! እኒስኒ አላቅም። የምሬን ቤተሰብ የላችሁ ወይ እንደዚህ አይነት ሴቶች? የምር የፈለገ ስራ ቢሆን እራሱ ቤተሰብ የላችሁም ወይ እኔ አሁን ግራ ይገባኛል ለማንኛውም ምን አያገባኝም ተከትለው ሄዳለች እንግዲህ ሄዳለች ብለዋል ብለው ነው ያላየውም ሲባልም አርሰው ሲሉ ነው የሰማሁኝ ሲሉ ሰምታችኋል እናንተም አብረሃም አምልጥ ከአሁኑ ማለት ነው እንደ በር ብትዘጋሽ ይሻልሃል አባቴ ያው ሩታ ከቤት ወጣለች ስለዚህ የማታው ቪዲዮ አይታችኋል ሩታ ከቤት ወጣለች ስለዚህ እኔም መሄድ አለብኝ አለች ሩታ እኮ አልወጣችም እንዳትመለስ ቤቷ ገብታለች የወጣች መስሎች ነው እንደማንኛው እያማር እኔ በጥፊ ባትጠፋጠፉ ደስ ይለኝ ነበረ። ግን ጥፊ ቀብዛች ልትመለሽ ነው ነፃነት። አይ ጥፊዋ አይ ጥፊዋ! የባለፈው የሆነ ጊዜ አብረሽን ሙጅር ያደረገችው ጊዜ ታስታውሳላችሁ? ፊቱ ያጣመመችው የዛኔ እስካሁን ጊዜ ፊት ለፊት ይመጣብኛል። ያንን ማለት ነው ያንን ጥፊ በጣም እኮ ነው ሞጀረች፣ ነውና እንደዛ ከሞጀረቻ ታስቡት እንግዲህ መልሰ ወደ አዲስ አበባ እንዳታያደርጋ ነው የምትመልሳል እንደውም ፊት ዋጣማ ማለት ነው እና ቀደም ራሱ ቪዲዮ በሰራሁትን ያው በብዙ ቦታ ስንሄድ እንግዲህ ወንድ ፍለጋ ነው የምትሄደው ብትሄድ ራሱ ምናምን ምናምን ምናምን እየተባለ ነበረ ሩታዬን ከዛ ኔ ደግሞ ርዕሱን እንደዛ አድርገ የመጣሁኝ እና የደነገጣችሁ ሰዎች በጣም ይቅርታ። እናተ ቆሌ እናንተ የምሬ ነው የምላችሁ። እኔ ሰው ሲደነግጥብኝ ለእኔ ጥሩ አይደለም ና እንዳትደነግጡ በጣም ይቅርታ። ቆሌ እንገፋሹ አስደነገጥሽኝ ያላችሁ ልጆች ያላችሁ ና በቃ ምናክል ምናክል ጣላት እንዳለ ለማወቅ ነበር ያመጣኋቸው። ና አንዲታ ደግሞ ቴሌግራም ላይ

የሌለ ቆረቆንዳ ነው የሚባለው። ቆረቆንዳ አው የሌለ ቅራቅም ቦይ ለካ ብዙ ሰው ነው ያለበትና አንቺ አመዳም እኛ የእውነት መስሎን ነበረ። የድፋሽ እንደዚህ ያደርገሽ፣ እንደዚህ ያደርገሽ፣ ግን በወጣሽበት ያስቀርሽ። ትንሽ አታፍሮም እንዴ? እና ለማንኛውም የእውነት መስሏችሁ ነበረ? እውነታችሁ ነው። እኔም እኮ ለዛ ነበረ እንደዛ ርዕስ አድርጌ ተጠቅሜ የገባውኝ ማለት ምናክት ጠላት እንዳለ ለማወቅ ነበረ። ነገር ግን ጠላት በጣም ብዙ ሰው አለና እነሱ ደግሞ ተለያይቶ የሚለያዩ ሰዎች አይደሉም ምንም ሲሰማ ታዩት አላችሁ መቼም እናንተ የሰው ትዳር ፍቺ ነው የምፈልጉትና እራሱ ወንድ የሚፈልግ ሰው በነገራችን ላይ ሜዳ ለሜዳ ወንድ የሚፈልግ ሰው ነው፣ ለሌላ ሰው ወንድ ይፈልጋል የሚለው። ባይዘው ወይ የምሬ ነው ምላችሁና ምትዘቃ ዘቋላቸው ሩታ ሁለት ነፍስ ሁለት ዘቀዝቃለች ሩታ እናትን ሞተች ትላላችሁ። እስካሁንም ድረስ አሁንም ፍቅርም ትዘቀዝቃለች። እኔ አያገባኝ በመዘቅዘቅ ቦታ ጋይስ፣ እኔ አያገባኝም፣ እኔ የለሁበትም፣ እኔ ማንንም አልዘቀዝቅም፣ ዘቅዝቄ በማላቅም። እኔ አላህ ምስክሬ ነው፣ ዘቅዝቄ በማላቅም፣ የሰው ልጅ አያገባኝም። ግን ሁለት ነፍስ የሆነችው ለምንድን ነው የምዘቀዝቁት? ግን ሥርዓት ያዙ ምዘቀዝቁ ማለት ነው። የሩታም ይሆን የፍቅርም ስርዓት ያዙ። የሰው ልጅ እንደዚ አትከርብቱ። እንደዚህ ዘቅዝቃችሁ አታምጡ። ስርዓት የሚባል ነገር ሴት ናቸው። ሴትነታቸው አታርክሱ እንዴ! እዚች ገ እናንተ ለምሳሌ ፍቅር ስትዘቀዝቁ በዛ በኩል ሩታ ሁለት ነፍስ ሆና እየተዘቀዘቀች ነውእና ምን አይነት እንትን ነው ይሄ? ምን አይነት አስተሳሰብ ነው የምታስቡት? በእናንተ ቤት አንዱ ዘቀዘቀ ተብሎ ደግሞ አንዱ መዘቅዘቅ አለበት ብዬ በተለይ ደግሞ ሩታ ሁለት ነፍስ ሆና ምዘቀዝቋት ፍቅር ስለትር ችላላቸው። እሷም ሰው ናት። ሰው በሰውነቱ ይከበራል እና ነገር ግን ዘንድሮ እንግዲህ መከባበር ብሎ ነገር የለም። የሰው ልጅ ነው ላክብረው የሚባል ነገር የለም። እንስሳት ነው አይከበርም የሚባልበት ጊዜ ነው። በአሁን ሰዓት ግን በጣም ነው የምደብሩት። እሺ፣ የምሬ ነው ምላሽ፣ በጣም ነው የምደብሩት። ይህ ዲዛይን ነገር አድርጌምም አላቅም ላደርግምም አልችልም። ለጥፌ ራሱ ለሳድቤ አላቅም። አንድ ቀን ይው ፍቅር ሰድቤ አቃሉ ቤዴ አላቅም። እንዴ ሩታ ራሱ ማለት ነው ውድ ቤተሰቦች የሚሳደቡ ልጆች ነበሩ። ነገር ግን የምሬ ነው የምላችሁ አቁመው፣ አሁን ትክክለኛ ጥሩ ጥሩ ኮሜንት የሚጽፉ ነው ያሉት። እንደውም ሩታን የሚሳደቡ ሲመጡ ሌሎቻቸው ኧረ ተው በቃ ተዋት የሚሉ ነው ያሉት ማለት ነው። እና በፍቅር ማሸነፍ ትችላላችሁ። ተግባባን አይደለ? እና እንደዛ የቀየርኳቸው ልጆች ራሱ አሉ ማለት ነው። እስካሁን ድረስ ቤት ይመጣሉ፣ ኮሜንት ይጽፋሉ። በብዙ ጊዜ በፊት ሩታን እየተሰደቡ የነበረው ዛሬ ላይ አይሳደቡም በጨራሽ። እና ለማንኛውም እንደዛ ነው እላችኋለሁ፣ ውድ ቤተሰቦች ፍቅርን ስበኩ፣ ፍቅር ፍቅር እያጫውታችሁ አትጃጃሉበት እርጉዝን ሴት አትዘቅዝቁ፣ ሌላኛውም ሰው አትዘቅዘቁ፣ ፍቅርንም አትዘቅዝቁ። በቃ ስርዓት ባለው መንገድ እናንተ ለምን አትዘቃዘቁ? እርስ በራሳችሁ የፍቅር ደጋፊና የሩታ ደጋፊ ፎቶዎች አውጦቻችሁ የራሳችሁ ለምን አትዘቃዘቁም? ልጆቹ ልጆቹ ምን ያደረጉ ሲጀመር? ራሳችሁ ተዘቃዘቁ። የምር ነው ምላችሁና፣ በጣም ነው የሚደብረው። በተለይ ሁለት ነፍሰ የሆነችኋትሽ ረባጃችሁ፣ ግቡ እናንተ ረባጃችሁ፣ ግቡ ሰብስቦ ነበረ በቤንዝል ማቃጠል። የምር ነው ምላችሁ እንግዲህ ነጻነትን አብርሃም ተገናኝቶ ምን እንደሚለቁልን ማቀው ታሪክ የለም። ሲንጨጭ ነው የሚለቁት። እንግዲህ እውነቱን ይናገራል ብላለች ጌታዬ፣ ያረቢ ምን ይሁን ምን ይሁን ለምን ያው ምን የማይመጣው ውድ ቤተሰቦቼ፣ ሰላም ሆኖልኝ። እኔ እኮ ለመለፍለፍ አብሬ እንትና ማነው፣ ኤፍሬም ኤፍሬም ለማጠብ ነበር የመጣው ግን ተውኩት።